እነዚህ ልጆች ከተለያዩ እኛ ኮ በእኛ በእኛ በእኛ ኮ በእኛ ኮ የሚሆን ነገር የለም፣ ግን ማለት ነው በእኛ እኛ ባልነው አይደለም። አላህ እሱ ያጣመረውን እሷ የለያየው በቃ፣ እሱ ያጣምሯቸው ከሆነ የእውነት፣ እሷ ለሱ ብሏት ከሆነ እሱ ለሷ ተብሎ ከሆነ መቼም ተአምር ሁነው ተለያይተው ራሱ ዞሮ ዞሮ ሊገናኙ ይችላሉ። ያንን አላህ ነው የሚያውቀው። ግን እዛው ድረስ ግን የሰው ልጅ ይሄን ያክል የክፋት ጥግ መሄድ ምን አስፈለገው?

ምን እንዴ ሰው እኮ ሰው ማገናዘብ የሚባል ነገር አለ እንደ ሁሉን ነገር እንደዚህ ነው ብሎ እንትን የሚለው ለምን ምን በጣም ነው የሚደብረው ከምግን ማሪ እነሱ እንደዚሁ ስላለ አይደለም አንቺ አንድና አንድ ፍቅር አሸናፍ እንደሆነ እወቅ አንቺ ብቻ እኮ እኔም እኮ የምለው እኔ አላህን የምለምነው ለራሴ ነው አምሼ እኔ ደህና ልሆን

እኛ ሰው ሀገር ያለ ነው። እኛ ወለኛ ነን። አላህ ይጠብቀን። ግን አላህ ካለ በሰላም ያምጣልን አስታርቆ። የፍቅር አምላክ እነሱን የእውነት የእውነት ፍቅር ካላቸው ቡሩኬንም እሷንም አራርቶ በአንድ ያምጣልን። አ ደግሞ አላህ ካላለውም ደሞ የሱ ፍቅር ነው የሚሆነው ነገር ባላህ ሆነው ሁሉም ነገር ካልሆነም ደሞ በእያሉበት ይጠብቃቸው። እኔ ምንም ማለት አልችልም። ሁሉም ባለበት ሰላም ይሆን እንዴ ማለት እኔ እንደ ሰው ምን አላህ ያለው ነው የሚሆነው። እኛ ያልነው እኮ አይደለም ይሆነው

ግን እንደዚ እሷ እንደዚህ ናት፣ እሷ እንደዚህ ናት አትበሉ። እየመጣችሁ ወለም ምን እንትን ላይ እየወሩ እሷ ሀ እሷ አደረናት፣ እሷ እንደዚህ ናት። ደርቃችሁ ቅሩ ሲቻላችሁ፣ ሁላችሁም በኢማኖታችሁ ቢያድር ቢሆን የትግስት እስጣችሁ ለሁላችን። እዚህ ቦታኛ ሰው አገር ነው እኔ ሊገራችሁ ማለት ቻናላችሁ ሼር አድርጉ ቻናላችሁ ቃስቂ ዘልኩ ምንም የለም ወላህ ለዚህ

እሷን ተሳድቧ፣ እሷን እየሳደቧት ነው እያላችሁ ያንን ሰው መድሳችሁ፣ እናንተ አትሰደቡ። ለምን ላላሳታችሁ እንደዚህ ምሎ ሰውን ነው ማለት ነው። እናንተ መድሳችሁ፣ መልሱን ከፈጣሪ ያገኛል። እሱን ተውት።

ደግሞ ለምን ሁሉም ወንድ ሻራ፣ እውነትሽን ነው። የምር አንዳንድ ጊዜ እውነትሽን ነው፣ ትክክል ብለሻል። የምር አዎ ትክክል

ሴት ሴት ሲያርግ ራሱ አይወድም። የምር ሴት ለሴት ሲያርግ ራሱ ሴት ስታድግ አይወድም። ወንድ ሲያድግ ደስ ይላቸዋል። እይ ለዚህ እኮ ነው የእኛ ጀህነም ውስጥ የሞላችሁ ሴቶች። ለዚህ አይደለም እንዴ? አዎ ፈይ ከይድኩም እኮ ነው የምር ሴት በተለይ ነው እና እውነት ልቦና ያስጠን የእኛ ሴቶች ስንባል ልቦና ብቻ ያስጠን እንዴት

ሰላም ማሪ፣ ምን እንዴት ናችሁ? እዚህ ቤት ዛሬ ገና አይዞአችሁ፣ ሁላችንም አዝነናል። ደስ ማይል ነገር ያየ ነው። በቃ በጣም በጣም ደስ ሀይል ነገር በጣም በጣም ነው የተሰማኝ ከምን ነገርሽ በላይ

በጣም ነው ያዘን። ነው ግን አሁን ያናችሁበትንም ነገር ግን በቻላችሁት በቻላችሁት መጠን ሃይሚን ለመረዳት ሞክሩ። የምሬን ነው ረሜተረድቻ ስናገር

አንድ ጊዜ የራሳቸው ጉዳይ የራሳቸው ጉዳይ ግን፣ በቻላቸው መጠን ሴት ልጅ እንደመሆናችሁ መጠን ለመረዳት ሞክሩ። ማን አንዴ ቆይ ላውራ እንዴ፣ ውርግሽ እኔ እስቲ ተደማመጡ። ማሮች እኔ አንዴ ላውራ፣ ና እሄዳለሁ። እኔ ብሩክንም ሃይሚንም እኩል ነው መወዳቸው፣ በጣም ነው መወዳቸው። ለሁለቱም ታላቅ ሆናለሁ፣ ትልቅ ሰው ናለሁ፣ የሚመክራቸው ሰው ነኝ ግን

አንቻስታ ያስሰጭ እንደዚህ ባየሹ ልክ ነው የምሰጩ ምቶጁን ሰው ደግሞ ብትመል ምንም ችግር የለው። ምቶጁን ሰው መቆጣቱ መምከር ያለብሽ ጥፋታቸው በዛ መንገድ ነው የምረዳው።

ሃይሚ እየ ደሞ ሲጀመር መለየት ፈልግ አይደለም። ሲጀመር እኮ መለየት አፈልግም። ሃይሚ ለክነሽ በቃ የራሷ የሆነ ምክንያት ቢኖራት ይችላል እንጂ ሃይሚ በብሩክ ላይ ምጥቀስ ምጥቀስ ሲታ አይደለም እኮ ስታወራ እኮ ታስታውቃለች። የኔ ወዳፏ ላይ እኮ ያስታወቃል። የምር አይታችኋት ከሆነ የምር ንግግሩ አሁን ላይ ያስታውቃል።

ስለዚህ ደግፏት። በቃ ያ ማለት ብሩክን ጥሩት አይደለም፣ ሁላችን ደግፏት፣ ከጎና ሁኑ በቃ። ማለት ያ ማለት ብሩክን ማሳዝንም አንወደው ማለት አደለም። ሁለቱም አንድ ላይ እንዲሆኑብን ለሁለቱም እንጸልይላቸው። ግን እሷን አስተያየት ቢሰጧት ኮሜንት ቢሰጧት ጥሩ ጥሩ ኮሜንት ቢሰጣት፣ እሷ ወደ ራሷ እሷ መለየት ፈልጋ አይደለም፣ ግን የራሴ ነች እንዲላት

እንዲላት አድራ ነው እንጂ ፍቅር የለውም። እና ሴትና ሁሌ አያገባሽም ከሚላት መቆጨት ነው የሚሻላት፣ መቋጨት ነው የሚሻላት። ማረኔ እያነበብኩ ነበረ። ያው እሷ እኮ ነገ ተነገ ወዲያ የሚመጣውን ደግሞ መጠበቅ ነው በትዕግስት። ያው እሷ አለ ምክንያት ግሩፕ ላይ አጨት ነው

ለዲያ ተሽራሱ ደርሷል ሲላት ራሱ ምን እንደና ያለችው እኔ ለአንድ ቀን ደስታ ብዬ ወደፊቱንስ አለች ወደፊት ነው የአሁኑ የአሁኑ የአንድ ቀን ደስታ ነው ግን ወደፊት የሰ አለች እሺ ወንድሽ ሃይሚ ከልጅነቷ ጀምሮ ማለት እየተከታተልናት የመጣ ነው ስለዚህ ጸባዋን አንድ የበለጠ ማቀረብ ሃይሚ ማን እንደሆነች ስለዚህ ዝም ብላ ጉፍላ አሁን ነገር መጣው ነው

አሁን ብያለሁ ብያለሁ። እሷ የሆነ ነገር አለ። ዝም ብላ እንደዚህ፣ በቀላሉ ስንት የተሰቃየችበት፣ ስንት ነው ያነባችበት፣ እናቃታለን። በቦሩክ ጉዳይ ልክ ነሽና እግዚአብሔር መጸለይ ነው ሁላ መጸለይ ነው ሁላ መጸለይ ነው ሁላ

እንትና ቡታጅራ ከገባሽ ምን ሊሰራ ይመጣ ታዲያ? ጋሽ አብርሃም ቡታጅራ ገብታል እያሉ አይደል እንዴ ቅላቸዋለሁ ዩቱብ ላይ ተለቋለ የሆነ ዩቱብ የበፊቱ ይሁን አላየሁም ግን

ነገር ወላሂ ብላለች በወላሂ አምናለሁ። ነገ ነገ ነገ እኔ ቤቴን እከፍታለሁ መታችሁ ስደውል በቃ ችግር የለውም ብቻ ግን አ የሚያለቅሱትን አረጋጉ። ለምንድን ነው የሚያለቅሱት? ልጆቻችን ሁሉንም አረጋጋ። አለቀስኩት ን ልጆቹን እያጽናናሁት ነበረ እንደ።

አልቅሽ አለ። አይዞሽ እናቴ ሃይሚ ጨረቃ ማለት ነው። ሀዩ ጨረቃ፣ ተረጋጊ። አንቺ ቅድም እንደዚያ ማዕዛቤ ስታለሽ ስለ እንትን ዘድ ነበር። ተረጋጊ፣ ተረጋጉ። ሀዩ

እኔ እኮ እንድመሰለሽ አዩዬ ሊከርድ ያደረገን አንድ ሰው ሰዎች ስልክ ደውለሽላቸው ሌሎቹ ማለት ነው። እኔ አሁን የማንኛውም ስልክ የለኝም። እህቶች ግን የምቀርባቸው ሰዎች ደውለን አላነሳልና አሉ ስለሚሉ በቃ ተስፋ ቁርጥ ነው ያደረኩት። በእውነት ነው። ግን ፈጣሪ ተስፋ አልቆረኩም

እኔ ያው ማልቀሴን ግን በውስጥ እዝ ክለፈልፋለሁ እንጂ ማልቀሴን አልተውኩም። በእውነት ነው ምላችሁ። እኔ በደምዬ ነው የተዋዋዱ ልጆቹ፣ ለማንኛውም ሰው ነው ምላችሁ። ፈጣሪ ይጠብቃቸው እነሱን በእውነት ሁለቱም አንድ ሆነው ወልደው ከብደው ምን ያድርጋል።

ምታድን ነው እኮ ሰው መውደድ። በጣም በጣም በጣም ሰርበዋቸዋል። ይህንን ደግሞ በትንሽ ቀን ውስጥ በቃለ መጠየቅ የሚወጣ እውነቱ ማለት ነው። እስከዚህ ድረስ ሰምቻለሁ። ስለዚህ እናንተ ወላሂ እውነቱ ይወጣል። የተሰደቡት በጣም መጥፎ። ቆይ ቆይ ያሰማዎች ምንድናል? ቆይ ቆይ ቆይ እንዴ ሀይሚና ብሩኬን ብራንጉ ብራንጉ ሲለቀቅ በጣም በጣም